የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምንከረማችሁ እንደምናችሁ። እግዚአብሔር አምላክ ረቶኝ አግዞኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርብ ያለው እግዚአብሔር አምላክ ደግሞ ዛሬ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሀሌሉያ። እስቲ እንጸልይ። ቃሉን ከማካፈል በፊት አምላካችን ሉል እግዚአብሔር ተመስገን። አንተ የምትናገር አምላክ ነህ፣ ተናግረም ደግሞ ቃልን የምትፈጽም ታማኝ አምላክ ስለሆንክ እግዚአብሔር አምላካችን ወይ ለቃል ታማኝ ነክ እግዚአብሔር ሆይ ሰው ይዋሻል፣ አንተ ግን የማትዋሻ አምላክ እውነተኛ አምላክ አንተ ስለሆንክ ተመስገን። የዙፋን መሰረት ጽድቅና ፍርድ ስለሆነ እውነተኛ ጻድቅ አምላክ ፈራጅ አምላክ ጌታ ሆይ በስራ ደግሞ ትክክል ይሆን ከአምላክ ስለምናመልክ ዛሬም ደግሞ ጌታ ሆይ እውነተኛ የሆነውን ቃልህን ለእኔም ይህንን ለሚሰሙ ወገኖች እንድትናገረን እንድታስተምረን እንድትገስጸን የሚዋጋን የጨለማ ሀይል አየሩን ዙሪያውን የሚይዝ የባሪያ ተናገር ያልከኝን እንዳልናገር በብዙ አቅጣጫ የሚዋጋ የተጽዕኖ ኃይል ሁሉ ሰማያትን ምድሪቱን አየሩን ሁሉ ለቆ እንዲሄድ ይህንን የሚሰሙ ወገኖቼን ዙሪያ ሁሉ ለቆ እንዲሄድ እግዚአብሔር ሆይ ተጀምሮ እስከሚያልቅ ጊዜውን ሰዓቱ እንድትረከም እኔንም አንድ በቴ እንድትቀባ በደም እንድሸፍነኝ በሳት እንድትቀጥረኝ ተናገር ያልከኝን ብቻ እንድናገር እንድትረዳኝ ይህንን የሚሰሙ ወገኖቼ ደግሞ እንድትባርካቸው ህይወታቸውን ሁሉ እንድትቀይር እግዚአብሔር ከፍቃድና ከሀሳብ ጋር እኔንም ወገኖቼ እንድታገናኘን እኔ በኢየሱስ ስም ጸለይኩኝ። ጊዜው ተጀምሮ እስከሚያልቅ ለአንተ ለአምላክ ያሳልፍ የሰጠው በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ ጌታ የሰጠኝ ሀሳቡ፣ ቃሉ፣ ርዕስ የሰጠውት እናብባለን የሚል ነው። እግዚአብሔር አምላካችን ህዝቡን እንዲያብብ፣ እንዲያፈራ፣ እንዲያቸበችብ ፈቃዱ ነው ወገኖቼ። ጠላት በብዙ ይጥራል፣ እንዳናፈራ፣ እንዳናብብ፣ እንዳንስፋፋ በብዙ ይጥራል። ዝም ብሎ መስፋፋት አይቻልም ወገኖቼ። በተለይ ጠላትን ቦታ መውረስ ስንጀምር በጣም ሬዚስታንስ ይበዛል። ነገር ግን ከእኛ ጋ ያለው ከእነሱ ጋር ካለው ከአለም ካለው የሚበልጥ ነው። የእኛ ጌታ አሸናፊ እንጂ ተሸናፊ አይደለም ወገኖቼ። ስለዚህ እግዚአብሔር አምላካችን ዛሬ ታብባላችሁ ትስፋፋላችሁ፣ እያለ ይናገረናል። መዝሙር በቅንብ ዘጠና ሁለት ቁጥር አስራ ሁለት እንደዚህ እያለ ይናገራል። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስም ዝግባም ያድጋል። ጻድቅ እንደ ዘንባባ ያፈራል ያብባል ማለት ነው። እንደ ሊባኖስም ዝግባም ያድጋል እያለ ይናገራል ወገኖቼ ትስፋፋላችሁ፣ ታብባላችሁ ሲለን አንዳንድ ጊዜ ሰው በምድራዊ ነገር ብቻ ይመስሏል። ብር ብዙ በማግኘት ብዙ በማካበት ሊሆን ይመስላቸዋል። በማንኛውም ነገር እግዚአብሔር አምላክ እንድናብብ ያደርገናል። በሰማይም በምድር እንድናብብ ያደርገናል። ወገኖቼ እንዴት እናብባለን ብለን አንድ አራት ነጥቦችን እናያለን። የመጀመሪያው ለማበብ ከፈለግን መስፋፋት ከፈለግን፣ በሰማዩም እንድናብብ ከፈለግን፣ የመጀመሪያው ወገኖቼ በጌታ ኢየሱስ ክርስቶስ ውስጥ በመግባት ነው። የእግዚአብሔር ጻድቃን በመሆን ነው። በኢየሱስ ክርስቶስ በማመን ነው። መዝሙረ ዳዊትም ዘጠና ሁለት ነፋ አስራ ሁለት ሲናገር ጻድቅ ብሎ ነው የሚጀምረው። ጻድቅ ማለት በስራው የጸደቀ ነው መልካም ያደረገ ነው አይደለም። በክርስቶስ ኢየሱስ ደም የተዋጀ አዲስ ፍጡር የሆነ ያ ሰው ጻድቅ ይባላል። ሁለተኛ ቆሮንጦስ አምስት ሀያ አንድ ላይ እንደዚህ እያለ ይናገራል። እኛ በእርሱ ሆነን የእግዚአብሔር ጽድቅ ጻድቃን እንሆን ዘንድ አጢአት ያላወቀውን እርሱ ስለኛ አጢአት አደረገው ይላል። እኛ አጢአተኞች ነን የእግዚአብሔር ክብር የጎደለነን። ነገር ግን ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ስለኛ ሞተ፣ ስለኛ ዋጋ ከፈለ። ከዛም የእሱ ጽድቅ ሰጠን። የእኛን አጢአት ደግሞ እሱ ተሸክሞ በመስቀል ላይ ዋጋ ከፈለልን ወገኖቼ እና በእሱ በተደረገልን ቤዛ እየተነሳ እኛ በእሱ ውስጥ ሆነን ጻድቅ ተባልን። ልክ ክርስቶስን ኢየሱስ ክርስቶስን ስናምን በሱ ውስጥ እንገባለን። የዛን ጊዜ ጻድቅ አንተ ብለን እንጠራለን። ከእኛ ከስራ የሆነ አንዳች አይደለም፣ የሆነልን በጌታ ኢየሱስ ክርስቶስ በማመን ብቻ ነው። በሱ ስናምን የእሱ ጽድቅ ኤክስቼንጅ እንደራረጋለን። የእሱ ጽድቅ የእኛ ጽድቅ ይሆናል፣ የእኛ ኃጢአት ደግሞ እሱ ወስዶ ዋጋ ከፍሎልናል ወገኖቼ። ስለዚህ የመጀመሪያው ጻድቅ እንዲያብብ እንዲስፋፋ ከፈለግን ጻድቃን ልንሆን ይገባል። በክርስቶስ ኢየሱስ ነው ጻድቅ መሆን የሚቻለው እንደውም ሲናገር የእግዚአብሔር ቃል አንዳንድ ጻድቅ የለም ጽድቃችን እንደ መርገም ጨርቅ ነው ይላል ላይ ምክንያቱም በራሳችን ጻድቃን አይደለንም ነገር ግን በክርስቶስ ኢየሱስ ግን የእግዚአብሔር ጻድቃን ተብለን ብለን እንጠራለን ሀሌሉያ ስለዚህ የመጀመሪያው ሪኳይርመንቱ ማበብ ከፈለግን ወገኖቼ በሰማዩ ማበብ ከፈለግን በምድራዊ ሰው ከሰራ ሊያገኝ ይችል ይሆናል። ነገር ግን ሙሉ የሆነ መስፋፋት እንዲሆንልን ከፈለግ፣ ሙሉ የሆነ ሰው እኮ ምድራዊ ነገር ኖሮት ደስተኛ አይደለም፣ ስኬታማ አይደለም፣ ጭንቀት አለበት፣ እንቅልፍ ያጣል፣ ብዙ ነገሮችን አይኖሩትም። ነገር ግን ወገኖቼ በክርስቶስ ኢየሱስ ግን ከሆንን ጻድቃኖች ነን፣ እንስፋፋለን፣ እንደ ሊባኖስ ዝግባ እናድጋለን፣ እናብባለን። ወገኖቼ ኢየሱስ ጌታ ነው። የአምር አምላካችን እኛ እንድናብብለት ይፈልጋል። ሁለተኛ ደግሞ እንዴት እናብባለን? ክፉ የሆነውን ጠማማ የሆነውን የሚዋጋንን የሚገዳደርን እንዳንፈራ እንዳናብብ የሚያደርገንን ጌታ ከፊታችን ያነሳልናል፣ ይጠርግልናል። ትንቢተ ኢሳይያስ ሀያ ሰባት አንድ ላይ እንደዚህ እያለ ይናገራል በዚያም ቀን እግዚአብሔር ፈጣኑን እባብ ለዋታንን ጠማማውንም እባብ ለዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል፣ በባህር ውስጥም ያለው ዘንዶ ይገድላል እያለ ይናገራል። እንግዲህ ፈጣን የሆነው ለዋታን እባብ መንገድን የሚዘጋውን ነገርን የሚያበላሸውን ጥመትን የሚያደርገውን እንዳንስፋፋ የሚጋረደውን ያንን እመተዋለሁ ይላል ጌታ። ከዛ የወርድና ቁጥር ስድስት ላይ ትንቢተ ኢሳያስ ሀያ ሰባት ስድስት ላይ ከዚህ ይህንን ካደረገ በኋላ ምንድን ነው ውጤቱ? የዚህ ውጤቱ እንደዚህ እያለ ይናገራል። በሚመጣ ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ ታብባላችሁ፣ ያጨበጭባል፣ በፍሬያቸውም የዓለሙን ፊት ይሞላሉ። መቼ ሲሆን ነው? ይህንን ክፉን መንፈስ፣ ጠማማውን ለወያታ ንባብ በታላቅ አቀጣት ሲገጣው፣ የባህሩን ዘንዶ ደግሞ ሲገድል ያንን ለእኛ እንቅፋት የሆነውን በመንገዳችን እንዳንሄድ የሚያደርገን ስኬት እንዳይኖረንን እንዳናብብ የሚከለክለንን ያንን በታላቅ አቀጣጥ አምላካችን ሲቀጣው ማበብ እንጀምራለን። ወገኖቼ አዳምና ሔዋን እኮ በኤደን ገነት ሆነው አብረው በደስታ ይኖሩ ነበር። ሁሉ ነገር ስኬታቸው ነበር፣ ከአምላካቸው ጋብረታላቸው ደስተኞች ናቸው። ነገር ግን ጠማማው ሌዋታን እባብ መጣና የእግዚአብሔርን ቃል ትዊስት አድርጎ ሄዋንን አሳታት። ከዛ በኋላ ምድር ተረገመች። ማበብ የሚባል ነገር ቆመ። ድርቀት፣ መንፈሳዊ ድርቀት ወደዚህ ምድር ገባ። ምድሪቷ ሁሉ እንደ በፊቱ ፍሬያማ መሆን አልቻለችም። ከኃጢአት የተነሳ ይሄ ጠማማ በምድር ላይ ካመጣው መከራ የተነሳ የሰው ልጆችን ከእግዚአብሔር ጋር ስለለየ አንድነቱ ንብረቱን ስላቋረጠ ማበብ ቆመ። ወገኖቼ ነገር ግን ዛሬም ለኛ ይናገረናል እግዚአብሔር አምላካችን ጠማማውን ለዋያታንን በረከታችንን የሚይዘውን ወደፊት እንዳንሄድ የሚከለክለንን እንዳናብብ የሚያደርገንን በተለያየ መንገድ በአገልግሎት ቢሆን በስራችን ቢሆን በትዳራችን ቢሆን በኑሯችን በልጆቻችን ቢሆን ያንዳንዱ ነገር እግዚአብሔር በእጃችን ባስገባልን ነገር ሁሉ እንዳንጨምር እንዳንበዛ የሚከለክለውን ያንን ጠማማውን ለዋያታንን በታላቅ አቀጣጥ ጌታ ይቀጣዋል። የባህሩን ዘንዶ ይገላል። መቀጣት ያለብን ጌታ አምላካችንን ይቀጣል። ሀሌሉያ። የዛን ጊዜ እናብባለን ወገኖቼ። ሌላው እንዴት እናብባለን ወገኖቼ? ሶስተኛው ሁል ጊዜ በጌታ ውስጥ በመሆን ነው። በቃሉ በእሱ ውስጥ በመሆን ነው ወገኖቼ። ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እንደዚህ እያለ ይናገራል። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። ና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በጌታ ኢየሱስ ውስጥ ካለን የጌታ ኢየሱስ ክርስቶስ ደግሞ እኛን ወለንተናችንን ከተቆጣጠረን ከወረሰን፣ ወገኖች ብዙ ፍሬ እናፈራለን፣ እናብባለን፣ እንስፋፋለን። ወገኖች በጌታ ውስጥ እለት እለት ልንገኝ ይገባል። በሱ ውስጥ በቃል ውስጥ መሸሸግ አለብን ወገኖቼ። ጌታ በእኛ ውስጥ እኛም በሱ ውስጥ ልንገኝ ይገባል። የዛን ጊዜ መስፋፋት ይሆንልናል። ማበብ ይሆንልናል። ወገኖቼ አንዳንድ ጊዜ በቀላሉ ከጌታ ሀሳብ፣ ከጌታ ፍቃድ ልንወጣ እንችላለን ወገኖቼ ካልተጠነቀቅን። ነገር ግን እለት እለት ከእግዚአብሔር ሀሳብ ጋር እየተስማማን ከሄድን፣ እለት እለት ከእሱ ጋር እብረት የምናደርግ ከሆነ፣ የምንጸልይ ከሆነ፣ ፊቱን የምንፈልግ ከሆነ፣ ከእሱ ጋር እለት እለት እብረት የተጣበቀ ሕይወት ካለን ማበብ እንጀምራለን። ጌታ ኢየሱስ ክርስቶስ ሲናገር እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ ይላል። የወይን ግንድ አለ፣ ግንዱ ዋናው አለ። እኛ ቅርንጫፎቹ ኬት ነው የሚያገኘው? ከግንዱ ነው ከዋናው የሚያገኘው። ግን አንዱ ከግንቡ ጋር ግን ካልተጣበቀ ቅርንጫፉ ይደርቃል። ማበብ ማፍራት ያቆማል። ወገኖቼ እኛም ከጌታ ጋር ውስጥ ካልገባን፣ በሱ ውስጥ ካልተጣበቅን እየደረቅን እየሞትን እንመጣለን። ሕይወታችን እየደረቀ ይመጣል። መለምለም እናቆማለን። ማበብ እናቆማለን። ወገኖቼ ስለዚህ ሁል ጊዜ በሱ ውስጥ ልንገኝ ይገባል። ከሱ ጋር ህብረት ሊኖረን ይገባል። በጸሎት ዕለት ዕለት በሱ መንፈስ በመንፈስ ቅዱስ ምሪት በመመላለስ ገላትያ ላይ በጣም ይናገራል። የስጋ ሀሳብ የስጋ ሀሳብን እንድናቁም ከፈለግን በመንፈስ መመራት አለብን። በመንፈስ መመላለስ አለብን። የእግዚአብሔር መንፈስ ዕለት ዕለት በየለንተናችን ሊቆጣጠረን ወገኖቼ ይገባል። ሌላ ደግሞ አራተኛው እንዴት እናብባለን? ወገኖቼን ቃሉን በማሰላሰል ነው። የእግዚአብሔርን ቃል እጉ ቃል የእግዚአብሔርን ቃል መጽሐፍ ቅዱሳችን እለት እለት ልናሰላስለው እለት እለት እንጀራችን ልናደርገው ይገባል። ጌታ ስ ክርስቶስ እንኳ ሲናገር እኔ ከላይ ከሰማይ የመጣ የሕይወት እንጀራ ነኝ ይላል። እንጀራ ሲል ሌትራሊ የእግዚአብሔርም ቃልም ነው፣ ሎጎም ነው። ሌላ ደግሞ ጌታ ኢየሱስ ክርስቶስ ራሱ ወደዚህ ምድር የመጣው ራሱ ስጋ ለብሶ ወደኛ የመጣው ኢየሱስም ነው። እና ይሄ ቃሉ እለት እለት ልናሰላስለው ይገባል። መዝሙረ ዳዊት ምዕራፍ አንድ ላይ እንደዚህ እያለ ይናገራል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። ነገር ግን ምን አይነት ሰው የሆነ ነው? በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀልን በሌሊት ያሰላስላል። አእምሮን የተቆጣጠረው የክፎች ሀሳብ የክፎች ነገር ሳይሆን የእግዚአብሔር ቃል ነው። ሲተኛ እንኳ የሚያሰላስለው ለት ለት ሀሳቡ ልቦና ሁሉ የተቆጣጠረው የእግዚአብሔር ቃል ነው። የዛን ጊዜ ያ ሰው ምንድን ነው የሚሆነው ብሎ ይናገራል። ቁጥር ሶስት ላይ እርሱም በሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግብ ዛፍ ይሆናል። የሚሰራ ሁሉ ይከናወንለታል። ያም ማለት ያብባል፣ ያቸበችባል፣ ፍሬያማ ይሆኗል። አይደርቅም። ያ ሰው በምን ውስጥ ያለ ቃሉን ሁልጊዜ በቀንም በሌሊት የሚያሰላስል በሰዎች ሀሳብ ምክር እየሄደው የእነሱ ነገር የሚቆጣጠረው ሳይሆን የእግዚአብሔር ቃልን በሁለንተናው በአእምሮ ሁሉ የሚያድሰው ሰው፣ ያ ሰው ያብባል ወገኖቼ። ስለዚህ ማበብ እንፈልጋለን ወገኖቼ። የመጀመሪያው በጌታ ኢየሱስ ክርስቶስ ማመን የሚያስፈልገው ዋናው የመጀመሪያው። ሁለተኛ ደግሞ እግዚአብሔር አምላካችን ክፉን ከፊታችን ሲጠርግልን ነው። ሶስተኛ ገና ደግሞ በጌታ ውስጥ እለት እለት በመገኘት ነው። አራተኛ ደግሞ ቃሉን በማሰላሰል ነው። በዚህ ውስጥ ከተገኘን እናብባለን፣ ወገኖች ማፍራት ይሆንልናል፣ ማበብ ይሆንልናል። እግዚአብሔር አምላካችን የሚናገረን ያ ነው። እንታፈራላችሁ እነዚህ ነገሮች ሁሉ በሕይወታችን ውስጥ ካደረግን ማለት ነው። ኢየሱስ ጌታ ነው። ይህን ነው የሰጠኝ ጌታ ቃሉ ሀሳብ ይሄ ነው። እንደምናብብ ነው ጌታ የሚናገረኝ። ስቲ እንጸልያለን። በሚያማችሁ ስፍራ ደግሞ በየሱም ብላችሁ እጃችሁን ጫኑ። እግዚአብሔር አምላክ ደግሞ ፈውስን ያደርጋል። ሀሌሉያ አምላካችን ልል እግዚአብሔርን ተመስገን። ስለ መጠያውና ቅዱስ ቃል ተባረክ። ታብባላችሁ ስላልከን፣ እንዴት እንዴትም እንደምናብብ ደግሞ ስለተናገርከን በጌታ የስ ክርስቶስ በመገኘት አንተ ክፉውን ስታስወግድልን። እግዚአብሔሩ ዕለት ለት ደሞ ጌታ ሆይ በአንተ ውስጥ በመገኘት ቃልን ደሞ ዕለት በማሰላሰል እግዚአብሔር ሆይ እንደምናብብ ተናገርከንም በኢየሱስ ስም እኔንም ወገኖቼ ማበብ ይሁንልን። እንዳናብብ የሚከለክለን ማንኛውም የተጽእኖ ኃይል ለዋት ያጠማማ እባብ በታላቅ አቀጣጥ እቀጣለሁ የባህሩን ዘንድ ወገላለሁ እንዳልክ የህይወታችን የኑሯችን የእያንዳንዳችን ጠላት የሆነ ዳቢሎስ ዛሬ በኢየሱስ ስም እንዲመታ ያንተ ቅጣት በኃይል እንዲያገኘው እግዚአብሔር አምላኬ ሆይ ለእኔም ለወገኖች ዛሬ የማበብ ቀን የመጨመር ቀን የመስፋፋት ቀን አልፎ የሚሄድ ቀን እንዲሆንልን እኔ በኢየሱስ ስም ጸለይኩኝ። አምላኬ ሆይ ለሚያማቸው ደግሞ ጸልያለሁ። እጃቸው በጫኑበት ስፍራ ላይ ዛሬ የሚፈውሰው ክንድን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል በኢየሱስ ስም ወገኖቼን የተዋጋቸው ማንኛውም የበሽታ ደዌ ኃይል ሁሉ አሁን ከወገኖቼ ላይ እንዲነሳ ራፓላማሲማስኬ ፓራካላማድያ ሬላማሲማስኬ ፓራካላማድያ ጨለማ ሁሉ እንዲገፈብ የበሽታ ደዌ ኃይል ሁሉ ከወገኖቼ ላይ ከሰውነታቸው ላይ አሁን በኢየሱስ ስም እንዲነቀል ከራሳቸው እስከ እግር ጥፍራቸው ፍጹም ያንተ ፈውስና ሰላም አሁን እንዲወርሳቸው እንዲያገኛቸው በመገረፉ ቁስልኛም ተፈወሰን እንደሚለው ቃል እግዚአብሔር ያንተ ፈውስ በኃይል እያለፈ እንዲዳስሳቸው እንዲያገኛቸው በምህረት እንድትጎበኛቸው ኔ በኢየሱስ ስም ጸለይኩኝ። እግዚአብሔር ያላሳልፍ ያለ ማንኛውም የብረት መዝጊያ ሁሉ ከወገኖቼ ዙሪያ ከኔም ዙሪያ እንዲጠረቅ መንገዳችን ሁሉ እንዲለቀቅ፣ እግዚአብሔር ማበብ ማቸብቸብ አልፎ መሄድ ለእያንዳንዳችን አሁን እንዲሆንልን፣ እግዚአብሔር በበሽታ በተለያየ መንገድ እንቅፋቶችን ያስቀመጠ ተጽዕኖ ሁሉ ያመጣ ክፉ መንፈስ በኢየሱስም የተመታ ይሁን። የወገኖቼ ሰላምና እረፍት ከዚህ ሰዓት ጀምሮ እንዲበዛ እንዲጨምር፣ ደስታቸው ረፍታቸው ሁሉ እንዲበዛ እንዲጨምር። እግዚአብሔር አባቴ ሆይ ተግዳሮቶቹን ሁሉ ከሕይወታቸው ላይ እንድትመታ እኔ በኢየሱስ ስም ጸለይኩኝ። እግዚአብሔር ወገኖቼ ለአንተ አሳልፍ የሰጠው ስለነካቸው፣ ስለ ዳሰስካቸው፣ ስለ ፈወስካቸው፣ ክፉን ስለመታላቸው አባቶ አመሰግንሃለሁ፣ በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታዬ አድርጌ የእግዚአብሔር ጻድቅ መሆን እፈልጋለሁ ለምንል የመዳን ቀን ወገኖቼ ዛሬ ነው። ነገ ምን እንደምንሆን አናቅም። ይብን ከትንሽ ደቂቃ እንኳ ምን እንደሚመጣ አናቅም ወገኖቼ፣ እግዚአብሔር ብቻ ነው ሁሉን የሚያቅ። ስለዚህ ለዚህ ጌታ ለወደደኝ፣ ደሙን ላፈሰሰልኝ ለኢየሱሴ ህይወቴን እሰጣለሁ ለምንል ይህንን ጸሎት ከኔ ጋር ትላላችሁ፣ እኔም ደግሞ እጸልይላቸዋለሁ። ሀሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። አጢአቴን ሁሉ ይቅር በለኝ፣ ስሜንም በህይወት መዝገብ ላይ ጻፈው። ስለ ተቀበልከኝ አመሰግናለሁ፣ በኢየሱስ ስም አባቶ። ይህንን የጸለይ ወገኖች ባርካቸው፣ ዘመናቸው ህይወት፣ ነብሳቸው ሁሉ ይባረክ። በጌታ በኢየሱስ ስም ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው አሳድጋቸው። እግዚአብሔር ዕለት ዕለት አንተን እየፈሩ እየታዘዙ የሚኖርበትን ጌታው ያንተ ጸጋ ያንተ ኃይል አሁን በየአንዳንዳቸው ላይ እንዲመጣ ህይወታቸውን ሁሉ እንድትቀይር አቅጣጫቸው አቅጣጫቸውን ሁሉ እንድትቀይር በነገሮች ሁሉ እንድትረዳቸው እንድታግዛቸው የአብሔር አባቴና መድኃኒቴ ሆይ ከክፉ ሁሉ ደግሞ ጋርዳቸው እንድትጠብቃቸው፣ እኔ በኢየሱስ ስም ጸለይኩኝ። ጌታ ሆይ እነዚህን ወገኖቼ ለተባረኩ ጥጆች፣ ለአማሩ ጥጆች ለአንተ አሳልፌ የሰጠው አባቶ ስለነበረን ጊዜ ሁሉ ተባረክ። ስለተናገርከን ስላስተማርከን፣ ታብባላችሁ ስላልከን ጌታ ሆይ ተመስገን። ያለንን ቀሪ ጊዜያችንን ሳምንቱን ጊዜውን ሁሉ አንተ ተረከብ። የበቀል መናፍስቶች በኢየሱስ ስም ይታሰሩ። እንዳናብብ እንዳናቸበች፣ በፍጹም በፍጹም የሚገዳደሩን ሁሉ ከዛሬ ጀምሮ ከፊታችን ተጠርገው፣ የራሳችንን ከፍታ ላይ፣ አንተ ያየልን ከፍታ ላይ እንድናገኘው አንተ እርዳን። ጊዜውን ሁሉ ተረከብ፣ በኢየሱስ ስም። አሜን። ኢየሱስ ጌታ ነው። እንግዲህ ጌታ እንደምናብብ ተናግሮናል። ጌታ ደግሞ ከቃሉ ጀርባ የሚሰራ አምላክ ስለሆነ ጌታ እንደ ተናገረን ይሆናል፣ ያደርገዋል። ሃሌሉያ። እንግዲህ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ ደግሞ በህይወት ብኖርና ጌታ ጊዜውን እድሉን ቢሰጠኝ በሌላ ሐሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳቸዋል፣ እኔም ደግሞ ወዳቸዋለሁ። ተባረኩልኝ። አሜን።